ገዳሙ ዋና አስተዳዳሪ እንደዚሁም፣ እጅግ የምንወደው የምናከብረው፣ የችግር ጊዜ የቁርጥ ወዳጅ ፈጥኖ ደራሽ ታማኝ ተወዳጅ ወንድማችን መላገነት አዚዝ ክብሩ፣ እንደዚሁም የእናታችን ቤተሰቦች የአዲስ አበባ የደብረ አስተዳዳሪዎች አበው ካህናት፣ አበው መነኮሳት ልዑል አምላካችን እግዚአብሔር ከዚህ ስላደረሰን ክብርና ምስጋና እያቀረብኩ ላጭር ደቂቃ የምናገርበት የትምህርታችን የማጥናኛ ርዕስ በዮሐንስ ወንጌል ምዕራፍ 14 ቁጥር ሶስት ላይ ያለው ይሆናል። እመጽእ ከሀይበ ወይነስ ክሙ ከመታል ሀቤ ሀበሀሎሁ አነ ዳግመኛ ወደ እናንተ እመጣለሁ፣ ወደ ራሴ ሰበስባቸዋለሁ፣ ከእኔ ጋር ትኖሩ ዘንድ ወደ ራሴ እወስዳቸዋለሁ የሚል አስደናቂ የቤተ ክርስቲያን ማረፊያ፣ የአባቶቻችን የእናቶቻችን ማረፊያ በእግዚአብሔር እቅፍ እንደሆነ ግልጽ አድርጎ የሚያሳዩ ታላቅ ቃል ነው። ዛሬ እናቶቻችንን ስንሸኛቸው እንደሚታወቀው እናትን ሺህ ክረምት አያበቅላትም። እልፍ ዘመናትም ሊያመጣት አይችልም። እናት መተኪያ የሌላት የእግዚአብሔር ምሳሌ፣ የእግዚአብሔር መገለጫ፣ የፍቅርና የርኅራኄ መለኪያ ወይንም ምልክት ነች። እናት በተፈጥሮ ወንድም የአንድ ወንድም ብቻ ሊሆን ይችላል እናት ግን ዛሬ መላእገነት ክብሩን የወለደች እናት የሁላችንም እናት ሁላችንም የምናከብራቸው ሁላችንም ተስፋ ብናደርግባቸው ርራሄ የምናይባቸው ናቸው። እንደምታወቀው አባት እምነት ነው ይባላል። አባቶቻችንን የተቀበልነው በዘመኑ አነጋገር ዲኤንኤ አስመርምረን ባአኪም አረጋገጫ ደመስመርምሬን አይደለም። ታማኝዋ እውነተኛዋ የችግር ጊዜ ወዳጅ የመስቀል ጊዜ ጓደኛ የምድረ በዳ አነጋጋሪ እናታችን ስለነገረችን ከሷ በላይ ሌላ ምልክት ምስክርን ስለማያሻን ነው። እናት ግን እውነት ናት። እውነት አንድጣት ንድጣት ቅጣት። የማትሰነጠቅ የማትከፈል ጥያቄ የማይነሳባት ለድርድርም ለንግግርም ለክርክርም የማትቀርብ ወሳኝና ደግ ነች ናት። ስለዚህ ሐዋርያው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እኔ ዳግመኛ ወደ እናንተ እመጣለሁ፣ እወስዳቸዋለሁ፣ ሰበስባቸዋለሁ ስፍራ አዘጋጅላችሁ ዘንድ እሄዳለሁ ብሎ ደቀ መዛሙርቱ በታላቅ መከራ በታላቅ ሐዘን ውስጥ በነበሩበት ሰዓት የሐዋርያትን ልብ ያጸናበት ያበረታበት። ሐዋርያትም ጌታቸው ዳግመኛ መጥቶ እንደሚሰበስባቸው እንደሚወስዳቸው ሲወስዳቸውም ደግሞ ሌላ ስፍራ ሳይሆን በአጠገቡና በእቅፉ እንደሚያኖራቸው ሲያረጋግጥላቸው አባቶቻችን ሐዋርያት ተረጋግተዋል፣ ተጽናንተዋል። ዛሬም የምንጽናናውና የምንረጋጋው የእግዚአብሔርን ቸርነት በማመን ብቻ ነው። እንደሚታወቀው ታላቁ የቤተክርስቲያናችን ወታደር ሐዋርያው ቅዱስ ጳውሎስ በፊልጵስዩስ ሶስት ቁጥር 20 ላይ ለነሰ ዘውስተ ሰማያት ሀገር ነው ብየን ንፀንኪያሁ መዳንነ ኢየሱስ ክርስቶስ ዘይህድ ስጋነ ተሁታ ወይረስዮ ወይ ገን ሊሎቱ በከመረዴ ተኃይሉ። እነሆ ሀገራችን በሰማይ ነው። ከሰማይም የሚመጣውን ወዶ የማይጠላውን ታምሮ የማይከዳውን በልቡ ጉሉጥ ባንደ በተወሰተ የሌለበት ፍቅሩ የማይጎል ክንዱ የማይዝን የኃጢአተኞችና የበደለኞች ወዳጅ ታላቁን ሙሽራ ታላቁን ጌታ ታላቁን ወዳጅ እሱን ተስፋ እናደርጋለን። አገራችን በምድር ላይ አይደለም። አገራችን በሰማይ ነው። ይህንንም ያረጀውን የጎደፈውን በኃጢአት የተወዳውን ሰውነታችንን አድሶ ቀድሶ የራሱ ሰውነት አስመስሎ በእቅፉ ያኖረናል ይላል። ይህ ዓለም የእኛ ዓለም አይደለም። መቼም ከዚህ ከዚህ ዓለም እስከ ታላቁ ህዋ እስከ ሩቁ ህዋ ወይንም ደግሞ ከትንሿ አቶም ከሰናፍጭ ግጣት ጀምሮ እስከ ታላቁ ጋላክሲ ድረስ ያለውን በዚህ ዓለም ላይ ያሉ ፈላስፎች፣ ተመራማሪዎች፣ ሳይንቲስቶች በደንብ አድርገው መርምረው ዘርዝረው ስለደረሱበት ሊነግሩን ይችላሉ። የሞትን መነሻና የሞትን መጨረሻ ግን በትክክል ሊነግሩን ሊያስረዱን አይችሉም። የሞትን መነሻና መጠር መጨረሻ ሊያስረዳን የሚችል ታላቁ የሕይወት መዝገብ የእግዚአብሔር ስንፋስ መጽሐፍ ቅዱስ ነው። እንደምታወቀው ጥንቱንም አምላካችን እግዚአብሔር ሰዎችን በሞት የመቅጣት የማበሳጨት ዓላማ የለውም። ሰው በሁለት ከሁለት ነገር የተነሳ የከበረ ነው። አንደኛ ከመልአክም በላይ በእደ እግዚአብሔር የተነካ የተሰራ እግዚአብሔር በራሱ አምሳል አድርጎ እንደ ራሱ አድርጎ አሳምሮ አስውቦ የሰራው ስለሆነ ከራሱ ጋር ለማኖር እንጂ ወደዚች ወደ ከንቱ ዓለም ለእንስሳት፣ ለአራዊት፣ ለአዕዋፍ ወደ ተፈጠረች ዓለም ለማምጣትና እዚህ ላይ የማኖር ዓላማ የለው። በሁለተኛ ደረጃ ደግሞ የእግዚአብሔር ልጅ ኢየሱስ ክርስቶስ እኛን ከመውደዱ የተነሳ የገዛ ሕይወቱን ለእኛ ቤዛ አድርጎ መድኃኒት አድርጎ ደሙን አፍሶ ስለዋጀን ምድር ላይ ሊተወን አይችልም። ሐዋርያ ቅዱስ ጴጥሮስ በጴጥሮስ አንድ ቁጥር 19 ላይ ወዛ አኮ በዜማስን ብሩሮ ወርቅ ዘተቤዘውክሙ መሰዘይ በቁ ምግባር ክሙ ዘተመጠውክሙ ማዕበዊክሙ አላ በክቡር ደሙ ለክርስቶስ ከመዘበግ ቅዱ ወንጹ ዘተአምረም ቅድመት ፈጠረ ዓለም ዋሰራ በዳሪ መዋእል ከወላጆቻችሁ ከወረሳችሁት ከንቱ ኑሮ የተዋጁት በብርና በወርቅ አይደለም፣ በቁስ አይደለም። ይልቁን ለዘላለሙ ሕያው መድኃኒት በሚሆን በጌታችን በአምላካችን በኢየሱስ ክርስቶስ ደም የተዋጃችሁና የተገዛችሁ ናቸው ይላል። ስለዚህ ዛሬ እናቶቻችን የሄዱት ወደ አምላካቸው ነው፣ ወደ እግዚአብሔር ነው። በምድር ወደ ታመኑት እናቶቻችን አማኞች ናቸው፣ ደጎች ናቸው። እኔም ራስን እያጸናው ነው። በእውነት የእናት ነገር ሲነሳ ቀላል ነገር አይደለም። እናት ምትክ የላትም ወደር የላትም አቻ የላትም። አሳዳጎቻችን ወላጆቻችን ናቸው። ስለዚህ እነ መላከ ገነትና ቤተሰቦቻቸው ዛሬ ሲሆን ሲሆን በዝማሬ በቅዳሴ እንጂ ሐዘን አይደለም። ለምን እግዚአብሔር የታመነ አምላክ ነው። እሱ የተናገረው ነገር ከሚያልፍበት ሰማይና ምድር ቢያልፍ ይቀላል ብሎ ለቃሉ የታመነ አምላክ ስለሆነ በምድር ላይ የወደዱት የታመኑት የተከተሉት አምላካቸው እግዚአብሔር ቅድም እንደተናገርነው ወደ እቅፉ ሰብስቧቸዋል። እኛንም ይሰበስበናል። ሁላችንም ሀጆችንን ሁላችንም ሟቾችንን የምንቀር የለንም። አሁ ዛሬ አንዳችን በሌላችን ላይ እየዘመትን፣ አንዳችን ሌላችንን እያሳነስን፣ ይልቁንም አስክሬናችን ተዘርግቶ መቃብር ውስጥ ስላልገባ ነው እንጂ ወይንም ደግሞ እድር ስላልተቀበልንበት እምባድርቅ ስላልቃምንበት እንጂ ብዙዎቻችን በቁማችን ሞተን ለቅሶ ሐዘን የሚያስፈልገን ብዙ ሰዎችን ብዙ ሰዎች። ስለዚህ ቅዱስ ጳውሎስ እንደተናገረ ሁሉ ዳግመኛ መጣለሁ ሰበስባችኋለሁ። ሁሉንም ሰብስበዋል። አዎ ይህ ዓለም ዋይፀር ርቤ ለርእሱ ለራሱም ዘመንን አሳጠረ ይላል። እናታችን ረጅም ዘመን ነው የኖሩ። የሰው ዕድሜ ቢበዛ ሰማንያ ዓመት ነው፣ ሰባ ዓመት ነው፣ ቢበዛ ሰማንያ ነው። ከዛ ያለፈ እንደሆን ግን መከራ ነው፣ ስቃይ ነው። የገዛ አጥንቱ እየወጋው የገዛ ጅማቱ እያሰራው የገዛ ሰውነቱ እየከበደው ያሰቃየዋል ብሎ ነቢዩ ቅዱስ ዳዊት ከተናገረው ዘመንም በላይ የኖሩ የልጆቻቸውን ደግሞ ፍሬ ያዩ የልጆቻችንን መዳረሻ ያዩ የልጆቻችንን እረፍት፣ እድገት፣ ስኬት ያዩ ታላቅና እድለኛ ስለሆኑ እናታችንም ሆኑ አሁን እድልና ጊዜ ያገናኛቸው ሁለቱም እናቶች ወደ አምላካቸው ወደ እግዚአብሔር ሄደዋል። ስለዚህ አምላካችን ኢየሱስ ክርስቶስ በሞቱ ሞቶ የሞትን መውጊያ ሰብሮ የሞትን ክንዱ ብርት ሰብሮ ሙስና መቃብርን አጥፍቶ ለሺህ ዘመናት ተዘግቶ የነበረውን የገነትን ደጅ ከፍቶ በደሙ ዋጅቶ ሁሉንም ወደ እቅፉ ይሰበስበልና እመጽእ ካዕበ ወይነሳክሙ ሃቤ ሀቤ ሀበ ሀሎኩ አነ። አዎ ዳግመኛ መጣለሁ፣ ሰበስባችኋለሁ፣ ጠራችኋለሁ፣ ወስዳችኋለሁ፣ እሸከማችኋለሁ። ደግሞ በቅፌ ነው ማኖራችሁላል። የሚገርመው ይህን እኔ ከምንም በላይ በጣም ደስ የሚለኝ የሚገርመኝ የተለየ ከተማ እሰጣቸዋለሁ፣ ክልል እሰጣቸዋለሁ፣ የሆነ ሀገር እሰጣቸዋለሁ፣ የሄረርን እሰጣቸዋለሁ፣ ራማን እሰጣቸዋለሁ፣ አይን፣ ከኔ ጋራ ትኖራላችሁ ነው የምለው። ወደ ታላቁ አምላክ ነው የሄዱት። አሁን ከገቡ መውጣት፣ ካገኙ ማጣት፣ ከቆሙ መውደቅ፣ ከቀረቡ መላክ ወደ ሌለበት ወደ ታላቁ የእግዚአብሔር እቅፍ እናቶቻችን ሄደዋልና ለቀሩት ደግሞ እንደዚሁ መጽናናትን እንድሰጥልን ብርታትን እንድሰጥልን አምላካችንን እግዚአብሔርን እንለብናለን። እንደ ዋን ምስክርነት መስጠት ካለብኝ በእውነቱ መላክነት ጥሩ ወንድም ናቸው፣ ጎበስ ሳታሪ ሰራተኛ ናቸው። እኔም በቅርብ ጊዜ ነበረ ውድ እናቴ ወደ እግዚአብሔር ሄደችው። በዛ ሰዓት ትንሽ እኔም ችግር ላይ ስለነበር የሌላ ጉዳይ አይደለም፣ የሌላ ጉዳይ አይደለም እና ለእናቴ ለአስከሬኗ ማጓጓዣ መኪና ተከራይተው እና ቡና ፍሬምን የመሳሰለ ወንድም ደግሞ የአስከሬን ሳጥን ገዝተው ነው እናቴ ለሸኙልኝ። በዚህ በጣም አመሰግናቸዋለሁ። ሲሆን ሲሆን ትላንትና መገኘት ነበረብኝ። በአጋጣሚ ለአገልግሎት የሆነ ቦታ ተልኬ ዛሬ መጣሁ። እሳቸው ባደረጉልኝ ልክ ለእናቴ ባደረጉት ልክ ምንም ያደረግኩት ነገር ባልኖርም ሐዘኑ ሐዘኔ ነው። ለቅሶም ለቅሶ የሆነ ሆኖ፣ ሁላችንም አማራጭ ስለሌለን እናትን በእንባ ማቆም ማስቀረት ስለማይቻል በእንባ ማስቀረት ብቻ ኖሮ እያንዳንዳችን አንዳንድ ጠብታ እያዋጣን ባስቀረን ነበረ። እናት አትጠገብም እና ለምን ትቡት ትሄድ? አጎንብሳ ተባይታ ወጣለች በጨለማ ዳብሳ፣ ቀኝ ጌታ ዮፍታሄ የተናገሩት ነው። ቢኖሩም ሞገስ ናቸው። ክብር ናቸው። የማይጠገቡ ናቸው። ሞቶም አንጀታቸው አያርፍም፣ አያርፍም ሁሌ ስናረቅ ስናጠፋ ደናውን ትተው ከአጥፊ ጋራ ሁልጊዜ የሚወዳጁ የሚቀርቡ ናቸውና እናት የማትጠገብ ብትሆንም ሞት የሚባለው ክፉ ጠላት በስለት እየለየ እየወሰደብን ብናዝንም ነገር ግን አምላካችን ኢየሱስ ክርስቶስ ሞትስ ስለተበቀለልን በዚህ እየተጽናናን በእቅፉ እንደሚያኖራቸው እያመንን እናቴ ካረፈችበት ጊዜ ጀምሮ የአስካለ ማርያም ነፍስ ማር ብዬ ጸልያ ነው። አምላክ እግዚአብሔር ወይ፣ የአስካለ ማርያም ነፍስ በእቅፍ ስላኖርክልኝ አመሰግናለሁ ብዬ ነው የማመሰግነው። እምነት ነው ይሄ። እግዚአብሔር የታመነ አምላክ ነው። ለምን በወልድ ያመነን የዘላለም ህይወት አለው ስላለ እነ መላከነትም ዛሬ አምላካችን እግዚአብሔር ሆይ አንተ በወደድክና በወሰንክ ጊዜ እናታችንን ጠርተህ በእቅፍ ስላልወርክልን እናመሰግናለን ምስጋና ነው የምናቀርበው ለአምላካችን አመሰግናለን ነፍሳቸውን እግዚአብሔር ማርልን አሁ ሰማያት

ነርሲማር የሚል ቤት የተዘጋጀ በራፋ የተዘጋጀ ፀበል ጠሪ ስላለ ሁላችሁም እዛ ቦታ ከመጣጣታችን ጀምሮ ተገኝታችሁ ፀበል ቀምሳችሁ ነርሲማር ብላችሁ ትሄዱልን አደራ እንላለን። ከዛ በላይ ግን ከሁሉም ስፍራ የተገኛችሁትን በሙሉ ከልብ እናመሰግናለን። እዚያ ያቀርብልን